አድማጭ ተመልካቾቻችን ባለፈው ሳምንት የቀጠልናቸው ፕሮግራሞች ነበሩ፣ በነገረ ፍጻሜ ጥያቄዎች ከቄስ ሽፈራው ጋራ ዛሬም አብረን እሱን እንቀጥላለን እና ተያያዥነት ያላቸውን ጥያቄዎች አብረን ዲስከስ እናደርጋለን፣ እንወያያለን፣ እንጨዋወታለን። እንዲሁም ደግሞ አስተያየት ካላችሁ ጥያቄ ካላችሁ በአድራሻችን መታችሁ ወይ ደግሞ በዛ እኛን ማግኘት ትችላላችሁ። ስለዚህ ቄሱ እግዚአብሔር እናመሰግናለን፣ ጊዜ ስለሰጡን ቀጥታ ወደ ጥያቄዎቻችን እንገባለን እና ባለፈው ሳምንት ተያያዥነት ጥያቄዎች ነበሩና ስለ ነገረ ፍጻሜ የሚለው የአርማጌዲዮን ጦርነት ምንድን ነው? አፈጻጸሙስ መቼ የትና እንዴት ነው? እስቲ እሱን ደግሞ እንጫወት። አመሰግናለሁ። አርማጌዶን የሚል ቃል መጽሐፍ ቅዱስ ውስጥ አንድ ጊዜ ብቻ ተጠቅሶ ይገኛል። እርሱም በራእይ መጽሐፍ ምዕራፍ 16 ቁጥር 16 ላይ ነው። አርማጌዶን በሚባል ስፍራ የዓለም የመጨረሻው ጦርነት የሚካሄደው። ሃር መጌዶ ከምሉት ሁለት የዕብራይስጥ ቃሎች የተገኘ ነው። ትርጉሙ አርማጌዶን ማለት ሃር ማለት በዕብራይስጥ ተራራ ወይም ኮረብታ ማለት ነው። መጌዶ ማለት ወረዳ ነው፣ የቦታ ስም ነው። ከኢየሩሳሌም ከተማ በስተሰሜን አንድ 90 ኪሎ ሜትር ወይም 60 ማይልስ ወጣ ብሎ የሚገኝ ስፍራ ነው። ከጥንት ዘመን ጀምሮ በመጌዶ ብዙ ጦርነቶች ተፈራርቀዋል። ወደ 200 በላይ ጦርነቶች እንደተፈራርቁ በዛ ስፍራ ደግሞ በየዘመኑ ከተማ እየተሰራ በጦርነት እየፈረሰ 25 ጊዜ ከተማ ፈርሶ የፍርስራሽ ቁልል እስከ ዛሬ ድረስ ተራራ ወይም ኮረብታ ሆኖ ይኖራል። መጊዶ ላይ ከእስራኤል በስተ ሰሜን ባለው ክፍል የሚገኝ ወረዳ ነው። ለአሁን በአሁኑ ዘመን ለእርሻ ለመዝናኛ ይጠቀሙበታል። በእስራኤል አገር ለም የሆነ ቦታ ሀይቅ፣ ተራራ፣ ሸለቆ፣ እርሻ፣ ሜዳ፣ ኮረብታ አንድ ላይ ተያይዘው የሚገኙበት ስፍራ ነው። የቦታው አቀማመጥ በተመለከተ የሚገርመ አሁንም እስከ ዛሬ ድረስ ከ200 በላይ ጦርነቶች መፈራረቃቸው ብቻ ሳይሆን ከዚህ በኋላም የዓለም የመጨረሻው ጦርነት የሚከናወነው በዚያው በመጊዶ መሆኑ ነው። መቼ ነው ጊዜው? የአርማጌዶን ጦርነት የሚከናወንበት ጊዜ ጌታ ኢየሱስ ክርስቶስ ቤተክርስቲያኑን ከምድር ላይ ነጥቆ ለሰባት ዓመት በሰማይ በብፅና ከቆዩ በኋላ የበጉ ሰርግ በሰማይ ተከናውኖ ዳግመኛ ተመልሶ በታላቅ ኃይልና በታላቅ ክብር ሁሉም እያዩት ዋይ ዋይ እያሉ ሲመጣ በዓለም ላይ የሚገኙትን ጠላቶቹን የእግሩ መረገጫ ለማድረግ የሚደመስስበት ጊዜ ነው። ቀደም ሲል በሌላ ሳምንት እንደተጠቀሰው ከኤፍራጥስ ወንዝ በስተምስራቅ ያሉ የሩቅ ምስራቅ አገሮች እንደ ቻይና ኮሚኒስት ሀገር፣ ህንድ፣ እንዲሁም ደግሞ ሰሜን ደቡብ ኮሪያ፣ ጃፓን፣ አውስትራሊያ፣ ሌሎችም የሩቅ ምስራቅ አገሮች ለዚህ ከበጉ ጋር ከክርስቶስ ጋር ለመዋጋት የመጨረሻ ጦርነት ለማድረግ በአውሬው መሪነት በሐሰተኛው ነቢይ መሪነት እና አስተባባሪነት በዚያ በመጊዶ ወረዳ የሚሰበሰቡበት ጊዜ ነው። ጌታ ኢየሱስም የሰባት ዓመቱን ሰማያዊ ቆይታ ከቅዱሳኑ ጋር አጠናቆ ለምድራዊ ንግስና ሲመጣ፣ የጌታዎች ጌታና የነገሥታት ንጉሥ ሆኖ ሲመለስ፣ በተለይም ራእይ ምዕራፍ 19 ላይ በግልጽ እንደምናነበው በዚያን ጊዜ ከአፉ በሚወጣው ስለታም ሰይፍ አንድ ጊዜ አርጎ እንደሚጨርሳቸው ነው መጽሐፍ ቅዱስ የሚነግረን። ምክንያቱም እሱ ሰው አይደለም፣ አምላክ ነው። የጌታዎች ጌታ የነገሥታት ንጉሥ ነው። ሰማይና ምድርን በቃሉ የፈጠረ ሁሉን ቻይ አምላክ ስለሆነ እነዛ ወደ ሁለት መቶ ሚሊዮን የሚሆኑ ሰራዊት የሚሰማሩበት ጦርነት በአንድ ጊዜ ከአፉ በሚወጣው ስለታም ሰይፍ ይደመስሳቸውና ስጋቸው ለአሞራ እራት ሆኖ ይሰጣል። ነፍሳቸው ወደ ሲኦል ይሰደዳል። እስከ ታላቁ ዙፋን ፍርድ ድረስ በሲኦል ይሰቃያሉ ነፍሳቸው ደማቸው በመካከለኛ ምስራቅ ሐይቅ ሆኖ ይፈሳል ማለት ነው። ይሄ ነው እንግዲህ የአርማጌዶን ጦርነት ስያሜውም፣ ቦታውም፣ ጊዜውም፣ አፈጻጸሙም አላማውም ይሄ ነው። ምክንያቱም የሰባት ዓመቱ መከራ ኦልሬዲ የዓለምን ሕዝብ እየደመሰሰ ነው የቆየው። ሰባት ዓመቱ ሲጠናቀቅ ይህ የአርማጌዶን ጦርነት ይከናወናል። ከሩቅ ምስራቅ የሚሰበሰቡ ሰራዊት በሙሉ በዚህ በአርማጌዶን ጦርነት ይደመሰሳሉ ማለት ነው። እነሱን ሲመሯቸው ሲያስተባብሯቸው የነበሩ አውሬውና ሐሰተኛው ነቢይ የተባሉ የዲያብሎስ አፈቀላጤ ካድሬዎች በሕይወት እያሉ ተይዘው ወደ እሳት ባህር ይጣላሉ። የእሳት ባህር ማሟሻ የሚሆኑት እነዚህ ሁለት ግለሰቦች ናቸው። ከባህርና ከምድር የሚወጡ የተባሉት ወደ እሳት ባህር ለመጀመሪያ ጊዜ የሚጣሉት ሐሰተኛው ነቢይና አውሬው ናቸው። የዓለምን ሕዝብ ዲያብሎስን እያገለገሉ ያሳቱት እነዚህ ናቸው ማለት ነው። እንግዲህ አርማጌዶን ጦርነት በዚህ አይነት ጌታ ኢየሱስ ከሰማይ በታላቅ ኃይልና ክብር ሲመጣ ይጠናቀቃል። ቀጥሎ ምድርን ለሺህ ዓመት ንግስና የሚያዘጋጅበት ጊዜ ነው የሚሆነው ማለት ነው። ሰይጣንም ተይዞ ኦልሬዲ በጥልቁ እንዲታሰር ተደርጓል። ለአንድ ሺህ ዓመት እንዳይንቀሳቀስ ተደርጓል ማለት ነው። ኦኬ እሺ። እና ሌላው ደግሞ የሚነሳው እንትኖች አሉና ጥያቄዎች አሉና ሲኦልና የእሳት ባህር አንድ ናቸው ወይስ ይለያሉ? በብዛት ይህንን ሰዎች ያነሳሉ። እና ይህንንስ እንዴት አድርገው ይገልጹታል? ጥሩ ነው። ሲኦል በመሰረቱ ሲሪዮ ቃሉ አማርኛ አይደለም። ኤብራይስት ነው። ሼውል ከሚባለው ኤብራይስ ቃል የተተረጎመ ነው። ትራንስሌትሬት አርገን ነው አማርኛው ሲኦል የምንለው ትክክለኛው አማርኛ ወይንም ደግሞ ግዕዙ እንጦሮጦስ ነው የሚባለው ከእብራይስጥ ተውሰን ነው ሲኦል የምንለው እንጂ አማርኛ አይደለም። ሥርወ ቃሉ ሲኦል እብራይስጥ ነው። በግሪኩ ሄዲስ ነው የሚባለው። ሄድስ ሲኦል ማለት ነው። ገሄና ወይም ገሃነም የምንለው ገሃነምም አማርኛ አይደለም። ሥርወ ቃሉ አሁንም ግሪክ ነው። ገሃነም ነው ገሃነም እኛ እንላለን እንጂ ተውሰን ነው። መጽሐፍ ቅዱስ ውስጥ ጄሄና ከሚሉት የግሪክ ቃል የተወሰደ ነው። ጄሄና ማለት የእሳት ባህር አቻ ቃሉ እሳት ባህር እንደማለት ነው። ጂሄና ወይም ገሃነም የምንለው ስለዚህ፣ በገሃነምና በሲኦል መካከል ልዩነት አለ። ልዩነታቸውን እንደሚከተለው አብራራለሁ። ሲኦል ማለት ከጥንት ዘመን ጀምሮ የወደቁ መላእክት እንዲታሰሩበት እግዚአብሔር ያዘጋጀው ከምድር በታች ያለ ስፍራ ነው። አንደር ወርልድ ይባላል። ከምድር በታች በጂፒኤስ ማሳየት ወይም በጂኦግራፊ መመደብ አይቻልም። ነገር ግን በትክክል ያላመኑ ሰዎች ከእግዚአብሔር የተጣሉ ወይም እግዚአብሔርን የማይፈሩ አመፀኞች ሲሞቱ ነፍሳቸው የሚሰቃይበት ስፍራ ነው። ሲኦል ጊዜያዊ እስር ቤት ነው ማለት እንችላለን። እሳት ባህር ደግሞ ወይም ገሃነም ሌላ ስሙ ገሃነም ነው። እግዚአብሔርን የማያውቁ ሰዎች ወይንም ደግሞ በክርስቶስ አምነው ያልዳኑ ሰዎች ከታላቁ የነጭ ዙፋን ፍርድ በኋላ ሰይጣንም አጋንንትም ጭምር ለዘላለም እንዲሰቃዩ የሚጣሉበት ስፍራ የእሳት ባህር ይባላል። ሲኦልም ሞትም በውስጣቸው ያለውን ሰጡ ይላል በታላቁ ነጩ ዙፋን ፍርድ ጊዜ። ስለዚህ ሲኦል እስከ ታላቁ ነጩ ዙፋን ፍርድ ጊዜ ድረስ ብቻ ነው እድሜው። ከዚያ በኋላ እሱም ራሱ በውስጡም ያሉ ሰዎች ተፈርዶባቸው ወደ እሳት ባህር ነው የሚጣሉት ማለት ነው። ስለዚህ ሲኦል ከጥንት ዘመን ጀምሮ ኃጢአተኞች፣ ንስሐ ያልገቡት የሚሰቃዩበት ቦታ ነው። እንዲሁም ደግሞ ገሃነም ወይም እሳት ባህር ከታላቁ ነጩ ዙፋን ፍርድ በኋላ እነዚህ በሲኦል የቆዩ ኃጢአተኞች ተፈርዶባቸው ወደ እሳት ባህር የሚጣሉበት ስፍራ ማለት ነው። ሰይጣንም፣ አጋንንትም ያላመኑ ኃጢአተኞችም በሙሉ ከዘላለም እስከ ዘላለም ድረስ የሚሰቃዩበት ስፍራ ገሃነም ወይም የእሳት ባህር ይባላል። ይህም ሁለተኛው ሞት በመባል ይታወቃል። እኛ በክርስቶስ ያመንን ከዚህ ከሁለተኛው ሞት ድነናል፣ አይመለከተንም። ስንሞት እንኳን ጌታ ከመምጣቱ በፊት ስንሞት የአማኞች ነፍስ ወደ ገነት በብፅና ከክርስቶስ ጋር እስከ ትንሣኤ ቀን ድረስ በገነት ለመቆየት ወደ ሰማያዊ ስፍራ ይወሰዳል፣ ወደ ሰማያዊ ቤታችን እንጂ። ያመኑ ሰዎች ነፍስ ወደ ሲኦል አይገባም፣ ያላመኑ ሰዎችም ነፍስ ወደ ገነት አይገባም ማለት ነው። በአሁኑ ዘመን እሺ። ሌላው ደግሞ ፊተኛው ትንሣኤ የዋለኛው የኋለኛው ትንሣኤ በምን ይለያያሉ? እነማንንስ ይመለከታል? ዓላማውስ ምንድን ነው? ይህም በጣም ጥሩ እና ሞጋች የሆነ ነገረ ፍጻሜያዊ ጉዳይ ወይም መጽሐፍ ቅዱሳዊ ትንቢት አካል ነው። ፊተኛው ትንሣኤ ማለት በክርስቶስ ኢሱስ ያመኑ ሁሉ የትንሣኤ አካል የሚሰጣቸው በመነጠቅ ጊዜ ነው። ከንጥቀት በፊት ትንሣኤ የለም። ክርስቶስ የሙታን በኩር ሆኖ ተነስቷል። በእርሱ የሚያምኑ ሁሉ የትንሣኤ ተስፋ አላቸው። እስከ ዛሬ ድረስ ባለፉት ሁለት ሺህ ዓመታት ከዚያም በላይ በክርስቶስ ያመኑ ሁሉ ወደ ሰማይ ሄደው ነፍሳቸው በብፄና በገነት ከጌታ ጋር እንዳለች መጽሐፍ ቅዱስ ይነግረናል ከሥጋ ተለይተን ከጌታ ጋር ልናደር ደስ ስለናል የተባለው እሱ ነው። ስለዚህ የፊተኛው ትንሣኤ መቼ ነው የሚሰጠው? በክርስቶስ ላመኑ ሰዎች እንዲሁም ለብሉ ኪዳን ቅዱሳንና ለመከራው ዘመንም ቅዱሳን አንድ ላይ በመነጠቅ ጊዜ ነው የሚሰጠው። ቤተ ክርስቲያን ስትነጠቅ ቀደም ሲል በክርስቶስ አምነው ያንቀላፉት የሞቱት ይነሳሉ። የማይሞት የማይበሰብስ የከበረ የትንሣኤ አካል ይሰጣቸዋል። እኛም ጌታ እስክመጣ ድረስ በህይወት የምንቀር ከሆነ የማይበሰብስ የማይሞት የትንሣኤ አካል ይሰጠናል፣ እንለወጣለን። ስለዚህ ቤተ ክርስቲያን ለመጀመሪያ ጊዜ የትንሣኤ አካል የምትቀበለው የመጀመሪያው ትንሣኤ፣ ፊተኛው ትንሣኤ። በመቀጠልም የብሉይ ኪዳን ቅዱሳን እነ አብርሃም፣ እነ ዳዊት፣ እነ ነቢያት የፊተኛው ትንሣኤ አካል ይሆናሉ። እንዲሁም ደግሞ የመከራው ዘመን ቅዱሳን በሰባቱ ዓመት መከራ ወቅት የሚሰበከውን የእግዚአብሔርን መንግሥት ወንጌል የሚሰሙና የሚድኑት ሁሉ የዚህ የፊተኛው ትንሣኤ አካል ነው የሚሆኑት አንድ ላይ ነው ከክርስቶስ ጋር ሊኖሩና ሊነግሱ የሚመጡት ሁለተኛው ትንሣኤ ደግሞ የኃጢአተኞች የፍርድ ትንሣኤ ነው በመባል የሚታወቀው ፊተኛው ትንሣኤ ቅዱሳንን በክርስቶስ አምነው የዳኑትን የእግዚአብሔር ልጆች ትንሣኤ ይመለከታል ሁለተኛው ትንሣኤ የሙታንን የፍርድ ትንሣኤ ይመለከታል ይህም የሚሆነው መቼ ነው በታላቁን ዙፋን ፍርድ ጊዜ ስሞቻቸው በህይወት መዝገባ ያልተጻፈው በሙሉ ተፈርዶባቸው ተኮንነው ወደ እሳት ባህር የሚጣሉበት የትንሣኤ አይነት ነው። ለህይወት ሳይሆን ለፍርድ ነው የምነሱት። እነዚህ በሲኦን ለብዙ ዘመናት የቆዩ ነፍሳት ወይም ሰዎች ይነሱና ለጥቂት ጊዜ ለፍርድ የእግዚአብሔርን የነጭ ዙፋን ፍርድ ለመስማት የሚያበቃቸውን የትንሣኤ አካል አግኝተው ይነሱና በክርስቶስ ኢየሱስ ባለማመናቸው የእግዚአብሔርን ቃል ባለመቀበላቸው ምክንያት ሁሉም ወደ እሳት ባህር ይጣላሉ ያ የፍርድ ትንሣኤ ወይንም ሁለተኛው ትንሣኤ በመባል ይታወቃል። ስለዚህ የዓላማና የጊዜም የአፈጻጸም ልዩነትም አለው። ፊተኛው ትንሣኤ በአጠቃላይ ለሞቱት ቅዱሳን የሚሰጥ የትንሣኤ አካል ነው። በቤተክርስቲያን መነጠቅ ጊዜ ነው የሚጀምረው። የሰባቱን ዓመት መከራ የሚቀበሉ የሚሞቱትም ጭምር እዚህ ውስጥ ፊተኛው ትንሣኤ ውስጥ ይካተታሉ። ሁለቱ ምስክሮችም ሞተው ስነሱ በዚህ በፊተኛው ትንሣኤ ውስጥ ነው የሚካተቱት። ነገር ግን ሁለተኛው ትንሣኤ ከሺህ ዓመት በኋላ የክርስቶስ የሺህ ዓመት ምድራዊ መንግሥት ከተፈጸሙ በኋላ ሲኦል ውስጥ ያሉ ኃጢአተኞቹ በሙሉ ተነስተው ወደ እሳት ባህር የሚጣሉበትን ብይን፣ መለኮታዊ ብይን ይሰማሉ። ያን ጊዜም ሁለተኛው ትንሣኤ እና ፍርድ የተባለው ይከናወናል ማለት ነው። እሺ፣ ሌላው ደግሞ ከዚህ ጋር ሊያያዝ ይችላል ብዬ ያቀረብኩት ምንድን ነው፣ የክርስቶስ ፍርድ ወንበር እና የታላቁ ነጭ ዙፋን ፍርድ ልዩነታቸው ምንድን ነው? እነማንንስ ይመለከታል? የክርስቶስ ፍርድ ወንበር ፊት የሚባለው ወይም ጃጅመንት ሲት ኦፍ ክራይስት ይባላል ወይም ቤማ ይባላል በግሪክ ቃል ንጉስ፣ የሚቀመጥበት ወይም የሚሰየምበት ዙፋን ፍርድ ለመስጠት የሚሰየምበት ዙፋን ቤማ ይባላል በግሪክ በእንግሊዝኛው ጃጅመንት ሲት ኦፍ ክራይስት በአማርኛ የክርስቶስ ፍርድ ወንበር ፊት ይባላል። ይሄ መቼ ይጀመራል? እነማንን ይመለከታል? በጣም ግሩም ጥያቄ ነው። ልክ ቤተ ክርስቲያን ከተነጠቀች በኋላ ጌታን በአየር ለመቀበል በደመና እንነጠቃለን በተባለው መሰረት ይሄ ትንቢት በሚፈጸምበት ወቅት ቀጥሎ የክርስቶስ ፍርዶን በርፊት ነው፣ በሰማይ የሚሆነው በአየር ሳይሆን በሰማይ። ይሄ የአማኙን የደህንነት ጉዳይ ለመገምገም የሚቀርብ ፍርድ ሳይሆን በክርስቶስ ያመንን ወረድድነናል። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ተብሎ ተጽፈዋል። አዳዲስ ፍጥረታት ሆነናል፣ አዲስ ልደት አግኝተን የእግዚአብሔር ልጆች ሆነናል ከኮነኔ ከሞት ከሲኦል ከፍርድ ከቁጣ ድነና ነገር ግን የክርስቶስ ፍርድ ወንበር ፊት ዓላማው አማኞች በምድር ላይ እንዴት እንደኖሩ በቤተ ክርስቲያን ዘመን ኖረው ያለፉ አማኞች በሙሉ ስራቸው ታማኝነታቸው ትጋታቸው የተሰጣቸውም አደራ ጉዳይ ተገምግሞ ኦቶማቲካሊ ብድራት የሚቀበሉበት ጊዜ ነው የህይወት አክሊል የጽድቅ አክሊል ተለያዩ ወደ አምስት አይነት ልዩ ልዩ አክሊሎች አሉ። እንደ ታማኝነታቸው መጠን ለአማኞች የሚሰጥ የደስታ አክሊል፣ የህይወት አክሊል፣ የጽድቅ አክሊል፣ የክብር አክሊል የተባሉት እንደ ሥራቸው መጠን ይከፈላል። ጳውሎስም ስለዚህ ተናግሮ ነበር። መልካሙን ገድል ተጋድያ ለሁ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቅ ያለሁ፣ ወደፊት የጽድቅ አክሊል ይጠብቀኛል፣ እሱንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል የተባለው ሁለተኛ ጢሞቴዎስ አራት ከስድስት ጀምሮ እያንዳንዳችን ስለ ራሳችን እንዴት እንደኖር መልስ እንሰጣለን። በዛን ቀን አንዳንዱ ሽልማቱን ሊያጣም ይችላል። ደህንነት አይወሰድም፣ ግን ሽልማት በትጋት በስራ በጥረት ነው የሚገኘው። ስለዚህ እንደ ስራችን መጠን ለእያንዳንዳችን ብድራት የሚከፈልበት ጊዜ ነው። የክርስቶስ ፍርድ ወንበር ፊት የሚከናወነውም ከቤተክርስቲያን መነጠቅ ቀጥሎ በሰማይ ሁለተኛው የታላቁ ነጭ ዙፋን ፍርድ የተባለው ደግሞ ዘግሬት ኳይት ስሮ ኦፍ ፋይናል ጀጅመንት ይባላል። ከሲኦል የሚወጡ ኃጢአተኞች ቀደም ስል እንደተገለጸው ለሺህ ዓመት የክርስቶስ መንግስት በምድር ላይ ከተፈጸመ በኋላ በሲኦል ውስጥ ያሉት ሁሉም ኃጢአተኞች የታላቁን ነጭ ዙፋን ፍርድ ሰምተው ወደ እሳት ባህር ሊጣሉ ነው። የንስያ እድል የለም፣ የህይወት እድል የለም፣ የመመለስ እድል የለም። ወደ እሳት ባህር የሚጣሉበት ህጋዊ ሆነ መለኮታዊ ፍርድ ብይን የሚሰጥበት ጊዜ ነው። ማንም ከሲኦል ወጥቶ ለመዳን ንስሐ ለመግባት ወደ ህይወት ለመሻገር እድል አይኖረው። እድል ያለው አሁን ነው። ያን ጊዜ ከሲኦል የሚወጡ ኃጢአተኞች በሙሉ በታላቁ የነጭ ዙፋን ፍርድ ራእይ ምዕራፍ 20 ላይ እንደምናነበው ከእግዚአብሔር አብና ወልድ ጋር ሰይጣንም መላእክቱም ጭምር አንድ ላይ ወደ እሳት ባህር የሚጣሉበት የነጭ ዙፋን ፍርድ ሁለተኛው ትንሳኤና ፍርድ የሚባለው እሱ ነው። ስለዚህ የዓላማም የጊዜም ልዩነት ያለው ስለሆነ የታላቁን ዙፋን ፍርድ ሙሉ በሙሉ ኃጢአተኞችን ነው የሚመለከተው የአልዳኑ ሰዎችን ከጥንት ዘመን ጀምሮ ይመለከታል። የክርስቶስ ወንበር ፊት የፍርድ ወንበር ፊት ግን ሽልማትን አክሊልን ስለሚመለከት ቅዱሳንን ብቻ ነው የሚመለከተውና የሚያካትተው። እዛ ላይ እንደ ስራችን መጠን ብድራታችንን እንቀበላለን። አክሊል ሽልማታችን እንቀበላለን። ያኛው የታላቁ ነ ዙፋን ፍርድ በዓለም ያሉ ኃጢአተኞች በሙሉ ከሲኦል ወጥተው የታላቁን ነ ዙፋን ፍርድ አግኝተው ወደ እሳት ባህር የሚጣሉበት የቅጣት የሞት የኩነኔና የእሳት ባህር ብይን ነው። ስለዚህ ምንም ተስፋ የሌለው አስደንጋጭ የሆነ አስፈሪ የሆነ ፍርድ ነው የታላቁ ነ ዙፋን ፍርድ። አንድም የዳነ ቅዱስ ሰው ወደ ታላቁ ነ ዙፋን ፍርድ አይቀርብም። አንድም ያልዳነ ኃጢአተኛ ደግሞ ወደ ክርስቶስ ወደም አይቀርብ አይቀርብም ማለት ነው። እሺ ቄሱ እናመሰግናለን። የመጨረሻ ጥያቄ አርጌ የማቀርበው የክርስቶስ ሺህ ዓመት ምድራዊ መንግስት ወይም ደግሞ ሚሊኒየም መቼና እንዴት ነው የሚፈጸመው? አላማውስ ውስጥ ምንድን ነው? የሺህ ዓመት መንግስት ከዘላለማዊ መንግስት በምን ይለያል? አመሰግናለሁ ይህም በጣም ብርቱ ከሆኑ ነገረ ፍጻሜያዊ ጉዳዮች ወይም ጥያቄዎች አንዱ ነው። እንደሚከተለው ይህንን ጥሩ ጥያቄ አብራራለሁ። የሺ የሺህ ዓመት መንግስት መጽሐፍ ቅዱስ ውስጥ በተለይ ራእይ ምዕራፍ 20 ላይ ስድስት ጊዜ ተጠቅሷል። ሺ ዓመት ሺ ዓመት በሌሎች የመጽሐፍ ቅዱስ ክፍሎች ወይም ደግሞ በብሉይ ኪዳንም ጭምር ብዙ ጊዜ በተለያየ አገባብ ተጠቅሷዋል። ምንም እንኳ ከጥንት ዘመን ጀምሮ አወዛጋቢና አከራካሪ ርዕሰ ጉዳይ ቢሆንም እንኳን መጽሐፍ ቅዱስን በጥንቃቄ በመንፈስ ቅዱስ መሪነት ባያዝድ ሳንሆን ለራሳችን ወግና ልማድ ሳናጋድል ያጠናን ከሆነ ግልጽ ሆነ የሺህ ዓመት መንግስት እውነታ ቃል በቃል ወደፊት ሊፈጸመው ያለ ትንቢት መሆኑን እንረዳለን። በዚህ ዙሪያ ብዙ ግሪታ ያላቸው ወገኖች አገር ውስጥም ውጭ አገርም መጽሐፍ ቅዱስን እንደገና በጥንቃቄ እንዲያነቡት እንዲያጠኑትና የሺህ ዓመት የክርስቶስ ምድራዊ መንግስት ቃል በቃል በምድር ላይ ገና ወደፊት ሊፈጸም ያለ መንግስት መሆኑን ከዘላለማዊ እግዚአብሔር መንግስትም እንደምንለይ በምክንያት ይህንን መረዳት ተገቢ እንደሆነ በፍቅርና በትሕትና ላሳስብ እወዳለሁ። የክርስቶስ የሺህ ዓመት ምድራዊ መንግስት መቼ ነው የሚጀመረው? ጌታ ኢየሱስ ከሰማይ በታላቅ ኃይልና በታላቅ ክብር በቅዱሳን አጀብ ሲመጣ ጠላቶቹን በሙሉ የእግሩ መረገጫ ሊያደርግ ሲደመስስ፣ ሰይጣንም አጋንንቱም ኃጢአተኞችም በሙሉ ወደ ሲኦል ከተሰደዱ በኋላ አንድ ሺህ ዓመት ሙሉ በሙሉ ክርስቶስና ቅዱሳን ብቻ የሚኖሩበት የሚነግሱበት ነው። ቃሉ በግልጽ እንደሚነግረን ራእይ ሃያም ሌሎች የመጽሐፍ ቅዱስ ክፍሎችም ለምሳሌ ሮሜ ምዕራፍ ስምንት ላይ እንዲህ የሚል ቃል እናነባለን። ለእኛ የሚገለጥ ዘንድ ካለ ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃልና፣ ፍጥረት አሁን ለከንቱ ተገዝተዋል፣ ለከንቱነት ለባርነት ተገዝተዋል ይላል ያ መንግስት የሚገርመው የክርስቶስ ምድራዊ የሺህ ዓመት መንግስት ለቅዱሳን ብቻም ሳይሆን እፅዋትና እንስሳት ፍጥረት ዓለም ራሱ ከባርነት ከመርገም ነፃ የሚወጣበት ጊዜ ነው። አሁን እንደምናውቀው ከአዳም ውድቀት የተነሳ ያ የኤደን ገነት ኑሮ የለም ተወስዷል። ነገር ግን ተመልሶ በክርስቶስ የሺህ ዓመት መንግስት ጊዜ እንደሚመጣ እናውቃለን። ፍጹም ሰላም፣ ፍጹም ፍቅር፣ ፍጹም በረከት፣ ፍጹም ፍትህና ፍጹም ብልጥግና በምድር ላይ ከዳር እስከ ዳር የሚሰፍንበት ጊዜ ነው። ክርስቶስ ብቻውን የጌታዎች ጌታና የነገሥታት ንጉሥ ሆኖ የሚከብርበት ጊዜ ነው። እንዲሁም ደግሞ ለአይሁዶች የተነገረው ብዙ የተስፋ ቃል ትንቢት የሚፈጸምበትም ጊዜ ነው። ፍጥረት ከባርነትና ከመርገም አርነት የሚወጣበት ፍጥረት የሚዋጅበት ጊዜ ነው። አሁን እንስሳት የእንስሳት ጠላቶች ናቸው። አንዱ ሌላውን አሳዶ ገሎ ይበላል። እንስሳት የፀወ ሰዎችም ጠላቶች ናቸው። ሰዎች የእግዚአብሔር ጠላቶች ናቸው። እንዲሁም ደግሞ እንስሳት የእጽዋትም ጠላቶች ናቸው። እንዲህ አይነት ጠላትነትና መርገም ምድርን አጥለቅልቋታል። ከአዳም ኃጥያት የተነሳ ምድር ተረግማለች። ያ እርግማን የሚሻርበት ሙሉ በሙሉ ምድር ወደተፈጠረችበት ተፈጠረችበት የመጀመሪያ ዓላማና በረከት የምትመለስበት አስደናቂ ጊዜ ነው። የክርስቶስ የሺህ ዓመት መንግስት ቃል በቃል የሰው ዘመን በምድር ላይ የሚፈጸምበት ሰባተኛው ሺህ ዓመት ጊዜ ነው። ከአዳም እስከ አብርሃም 2000 ዓመት፣ ከአብርሃም እስከ ክርስቶስ ልደት 2000 ዓመት ከክርስቶስ ልደት እስካሁን ደግሞ ሁለት ሺህ ዓመት ጠቅላላ ስድስት ሺህ ዓመት ነው የሰው ልጅ በምድር ላይ የኖረው። ሰባተኛው ሺህ የክርስቶስ ምድራዊ መንግስት እንደሆነ መጽሐፍ ቅዱስን ስናጠና በግልጽ እናገኛለን ማለት ነው። ስለዚህ ዓላማው የክርስቶስ ምድራዊ የሺህ ዓመት መንግስት ዓላማው እግዚአብሔር ለልጁ ለኢየሱስ ክርስቶስና ለምስቱ ለቤተ ክርስቲያን ንጉሱና ንግስቲት በመሆን በምድር ላይ የምነግሱበትን ልዩ የሃነሙን ጊዜም እንደሰጠ እንደምሰጥ እንዳዘጋጀ መረዳት ተገቢ ነው። የመጀመሪያው አዳምና ምስቱ ሔዋን ወደቁ። መግዛት አልቻሉም። ተሰናከለባቸው ሊደርሽኩ ሁለተኛው አዳም የተባለው ክርስቶስና ምስቱ ቤተክርስቲያን ከሌሎች ቅዱሳን በዙሪያቸው ሆነው በምድር ላይ በፍጹም ሰላም፣ ደስታ፣ በረከትና ፍትህ የሚነግሱበት ልዩ የሆነ የክርስቶስ መንግስት ጊዜ ነው፣ የሺህ ዓመት መንግስት። ያ የሺህ ዓመት መንግስት ሲፈጸም ሰይጣን ለጥቂት ጊዜ ከጥልቁ ይፈታና ውጊያ ይሞክራል። በአጭሩ ሰማይ እሳትና ዲን ከሰማይ ወርዶ ሰይጣንና መላእክቱን ወደ እሳት ባህር ይሰዳቸዋል። እዛ ጋር ነው የሚጠናቀቀው የሺህ ዓመት የክርስቶስ መንግስት። የዘላለም መንግስት የእግዚአብሔር የዘላለም መንግስት በተለይም በተለያየ ክፍሎች የተገለጸ ቢሆንም ራእይ ምዕራፍ 21ና ምዕራፍ 22 ላይ አዲስ ሰማይና አዲስ ምድር የተባለው ትንቢት አለ። አይን ያላየችው ጆሮም ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀላቸው ተብሎ የተጻፈው ትንቢት የሚፈጸምበት ጊዜ ነው። ከእስከ የሚባል ገደብ የሌለው የቦታም የጊዜም ገደብ የሌለው እግዚአብሔር ከቅዱሳኑ ጋር ለዘላለም በክብር የምኖርበት አዲስ ሰማይ አዲስ ምድር ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደተስፋ ቃሉ እንጠባበቃልን የተባለው ጴጥሮስ ገና ሊፈጸም ያለ ነው። የክርስቶስ የሺህ ዓመት መንግስት በጊዜ የተገደበ ነው። አንድ ሺህ ነው የዘመኑ ገደብ የእግዚአብሔር ዘላለማዊ መንግስት ግን የክርስቶስ ምድራዊ መንግስት ሲጠናቀቅ ከአብ ዘላለማዊ መንግስት ጋር ምርጅ ያደረግና ከዘላለም እስከ ዘላለም ድረስ እግዚአብሔር ከቅዱሳኑ ጋር የሚኖርበት ገደብ የሌለው የዘላለም መንግስት ነው የእግዚአብሔር ኢተርናል ክንግደም የምንለው። ስለዚህ በዓለም ላይ ያለው ስርዓት ሙሉ በሙሉ የሚጠናቀቅበት ጊዜ ነው። የክርስቶስ የሺ ዓመት መንግስት ሲፈጸም የታላቁ ዙፋን ፍርድ ይከናወናል። ሰማይና ምድርም ያልፋሉ አዲስ ሰማይና አዲስ ምድር እግዚአብሔር ለቅዱሳኑ ያዘጋጀው የእግዚአብሔር መንግስት ወራሾች ነን የምንለውም እሱን እያሰብን ነው። ስለዚህ የክርስቶስ የሺህ ዓመት መንግስት ዓላማ አለው፣ ጊዜም የተገደበ ነው፣ ሺህ ዓመት ነው። የእግዚአብሔር የዘላለም መንግስት ደግሞ ገደብ የሌለው ዘላለማዊ መንግስት ስለሆነ በዚህ መልኩ ነው ልዩነታቸውና ዓላማቸውን መረዳት ያለብን ማለት ነው። እሺ ቄሱ፣ በጣም አድርጌ እጅግ አመሰግናለሁ። ባለፈውም ሳምንት ሰመራይዝ አድርገን ነበረ። ትንሽ አያይዘው ነው ነበርና እስቲ በትንሽ እንደው ባለን ጊዜ ሰመራይዝ ብናደርገው ከባለፈው ጋር በተያያዘ አመሰግናለሁ። ያው ስንጠቀልለው ይህንን የነገረ ፍጻሜ ትምህርት ቀደም ስልም በተለያየ አቀራረብ ቀርቦ ነበር። አሁን ዛሬ ደግሞ ጠቅላላ አድርገን ስናስቀምጠው መጽሐፍ ቅዱሳዊ ትንቢት ገና ሊፈጸም ያለ ወደ አምስት መቶ የሚሆኑ ትንቢቶች አሉ። ከመቼ ይጀምራል? ከቤተክርስቲያን መነጠቅ ይጀምራል። ቤተክርስቲያን በክርስቶስ አምነው የዳኑት ሁሉ የሞቱ ተነስተው፣ በህይወት ያሉ ተለውጠው አንድ ላይ ጌታን በአየር ለመቀበል እንነጠቃለን። ከመነጠቅ በኋላ የክርስቶስ ፍርድ ወንበር ፊት በሰማይ ይከናወናል። ታማኝ የሆኑ አገልጋዮች ሽልማታቸውን ይቀበላሉ። ከዚያም የበጉ ሰርግ ይሆንና ራእይ 19፥9 ላይ እንደምናነበው የበጉ ሰርግ በሰማይ ተከናውኖ ጌታ ኢየሱስ የጌታዎች ጌታና የነገስታት ንጉሥ ሆኖ በምድር ላይ ያሉትን አመፀኞች ሊደመስስ ዳግመኛ በክብር ይመጣል። ምድር በሰባት ዓመት ታላቅ መከራ ስትታሽ ይኖራለች። የመጀመሪያው ዙር ሰባት መቅሰፍቶችን የያዘ የመለከት ፍርዶች የተባሉት የዓለምን ህዝብ አንድ አራተኛ ይጨርሳል። ከዛም ቀጥሎ ያለው የመለከት ፍርድ የማይተም ፍርድ አንድ አራተኛውን የዓለም ህዝብ ጨረሰ። የማይተም ፍርድም የመለከት ፍርድም እንደዛው ግማሽን የዓለም ህዝብ ጨረሰ። የቀሩት የሚጨረሱት ወይም ደግሞ የዓለም ህዝብ የሚደመሰሰው በአርማጌዶን ጦርነት ጊዜ ነው። ጌታ ኢየሱስ ከሰማይ ሲመጣ የአርማጌዶን ጦርነት ሙሉ በሙሉ የዓለም ኃጢአተኞች የሚደመሰሱበትና ወደ ሲኦል የሚላኩበት ጊዜ ነው። ከዚያም ጌታ ኢየሱስ የበጎችና የፍየሎች ፍርድ ተጠናቆ ከቅዱሳን ጋር ለአንድ ሺህ ዓመት በምድር ላይ ይነግሳል። የሺህ ዓመት መንግስቱም ሲጠናቀቅ ዲያብሎስ ለጥቂት ጊዜ ከጥልቁ ይፈታና ውጊያ ይሞክራል። ነገር ግን እሳትና ዲን ከሰማይ ወርዳ ዲያብሎስንም ተከታዮቹንም ትበላቸውና ወደ እሳት ባህር ይጣላል ለዘለዓለም ሰይጣን በሚሰቃይበት። ከዚያም ታላቅ ነጭ ዙፋን ፍርድ ይከናወናል። ሁለተኛው የፍርድ ትንሣኤ የተባለው እዚህ ጋር ነው የሚመጣው። እነዚህ የታላቁ ነጭ ዙፋን ፍርድ የሚቀበሉ ሰዎች ከጥንት ዘመን ጀምሮ በእግዚአብሔር ያመፁ፣ ያላመኑ፣ ንስሐ ያልገቡ፣ ያልዳኑ ናቸው። እነዚህ በሙሉ ከሲኦል ተነስተው የታላቁ ዙፋን ፍርድ ብይን ከሰሙ በኋላ ስሞቻቸው በሕይወት መዝገብ ያልተጻፈ ሁሉ ወደ እሳት ባህር ይጣላሉ ከሰይጣን ጋር ከዘላለም እስከ ዘላለም በእሳት ባህር ይተሰቃያሉ። እግዚአብሔርና ቅዱሳንም ለዘላለም ወደሚኖሩበት አዲስ ሰማይና አዲስ ምድር፣ ባህር አልባ የሆነ አዲስ ኢየሩሳሌም ባለችበት ከዘላለም እስከ ዘላለም ድረስ በክብር ይኖራሉ ማለት ነው። ወደዚያ ተስፋ እየገሰገሰን እንገኛለን። ብዙ አስደናቂ የተስፋ ቃሎች ለእኛና ለቅዱሳን ሁሉ የተሰጡናሉ በቃሉ ውስጥ እነዚህን የመጽሐፍ ቅዱስ ትንቢት የምነግረን የተስፋ ቃሎች ለመውረስ በትዕግሥት በእምነት በታማኝነት ጌታን በመከተልና በማገልገል እንድንኖርና እንድንዘጋጅ ጌታ ለሁላችንም ጸጋውን እንዲያበዛልን እመኛለሁ። እግዚአብሔር ይባርከን። እኔም አመሰግናለሁ ቄሱ። ዛሬ እንግዳ ሆነው ከኛ ጋር የነበሩት ቄሽ ፈረው ይባላሉ። እኔም አዘጋጅ ሙሴ ህያብ እባላለሁኝ። እንግዲህ ይሄን ትምህርት ይሄንን ጥያቄዎች ስናወራ ጥያቄ አስተያየት ካላችሁ በሉትራን አወር ሚኒስትሪ ባላቸው የኮሚኒኬሽን በሱ አድራሻ ማግኘት ትችላላችሁ። ስለዚህ እናመሰግናለን። ተባረኩ። ብርኩ ነው።